ሰላም እንደምን አላችሁ? ቤተሰቦቻችን በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሁን። ያላችሁን ገንቢ አስተያየት በኮን ሰክሽን ላይ ጻፉልን። ይሆናል ያሉት ሳይሆን ይቀር በማምናክን የዘጠነኛው ሺ የተከታታይ ድራማ አተዋናይ እና ደራሲ ሱራፌል ብስራት ወይም አቡ ዛሬ እንግዲህ ተድሯል ማለት ነው። ሱራፌል እንግዲህ ማንን ነው ያገባ? ሚስቱ ማነች? ኬት ነች? ለምን ብዙ ጥያቄዎች እየተነሱ ነው? ሚስቱ ዶክተር ሄለን ትባላለች ሐኪም ነች። እጅግ በጣም የሚያስገርም ነገር ነው። እሱ አርቲስት እሷ ሐኪም ከህክምና ዓለምና ከአርት ዓለም የተገናኘው የተጣመሩ ሁለት ጥንዶች ናቸው። ከዚ በፊት እንደምታውቀው ብዙ ጊዜ ብዙ ፎቶዎች ላይ እና የተለያዩ ቪዲዮዎች ላይ እንደዛውም ደግሞ ዘጠነኛው ሺ ድራማ ላይ አብሮ ሲሰሩ የነበረው እዚህ ፎቶ ላይ የምትመለከቷት የእሱ ፍቅረኛ እንደሆነች ነበረ የምታስበው እና ብዙ ሰዎችም የሚያስቡት እሷ እሷ የእሱ ፍቅረኛ እንደሆነች እና ብዙ ዜናዎች በሱ እንደተሰሩ ብዙ ማስታወቂዎችም አብሮ እንደተሰሩ እና ብዙ ሰዎች ያሰቡት መች ይጋባሉ የሚሉ ብዙ ሰዎች ነበሩ። እኔም ጨምረው እንደዛ ነበር ማስቦ መቼ እንደሚጋባቸው ይጋባል፣ ነጭ ጥንዶች ቢይ ነበር ማስቦ። ነገር ግን የሆነ ሌላ ነው። አንዳንድ ጊዜ ሶሻል ሚዲያ የምናያቸው የምናውቃቸው ሳይሆኑ ብዙ ጊዜ ምስጢር ስለሆነ እንደሚስጥሩም ይዞ ግን፣ አሁን እዚህ አቡ ይዞ ለመጣ ሌላ ዶክተር ሄርሚላ የምትባል ቆንጆ ነች ማለት ነው። የጋብቻቸው ስነስርዓትም ዛሬ ተካሂዷል። እጅግ በጣም ደስ የሚል ፕሮግራም ነበርና፣ በቤተክርስቲያን የተካሄደ በሃይማኖታዊ ስርዓት እየተካሄደ የጋብቻ ነበረ። ብዙ ሰዎች፣ ብዙ ታዋቂ ሰዎች የተገኙበት፣ ለምሳሌ ዩቱበር አቤል ብርሃኑ እንደዛም የገረም አርቲስቶች፣ ብዙ በህዝብ ዘንድ ተወዳጅ የሆኑ ሰዎች የተገኙበት ደማቅ ሰርግ ነበረና ና እጅግ በጣም ብዙ ሰዎችም ደግሞ አድናቆታቸውና እንደዛም ደግሞ ደስታቸውን ገልጾለታል። እኔም በጣም ደስ ብሎኛል። አቡም ከለዚህ በቃ ማለት ፈልጋለሁ ሰዎች በዚህ ጊዜ የተጋቡ እየተፋቱ ባሉበት ጊዜ እነዚህ ስነስርዓት ባለው በቤተክርስቲያን ስነስርዓት በማግባት ደስ ብሎኛል። ሰርጋችሁ በጣም ያማረ ነው። እኔ ፕርሳንት እምነት ተከታይ ቢሆን እንኳን ግን ደግሞ ይህ ሰርግ በጣም ወድጄዋለው። በጣም ደስ የሚል ሰርግ ነው። እኔም እንደዚህ ባገባ እላለሁ ወደፊት እግዚአብሔር እርትን እንትን ቢል ማለት እንደ ሃይማኖት ማለት ነው። ቤተክርስቲያን እዚህ ኦርቶዶክስ ባለሆነም ግን ያው ሃይማኖት ፕርሳንት እንደነገርኳቸው ነው። ግን ፕርሳንት ሃይማኖት ስርዓት እንደዚህ ባገባል እላለ። እጅግ በጣም ደስ የሚል እና ለብዙ ወጣቶች ምሳሌ የሚሆን ነው። ብዙ ሰዎች እንግዲህ አቡን የሚያውቁት በቀልዱና በቀልዱ ነው። እንግዲህ ሁሌም ቀላጅ ነው አንመስላም እንጂ በጣም ቁም ነገረኛ የሆነ ወጣት ነው። እኔ እሱ ለዚህ በቅቶ ዛሬ እዚህ በመድረሱ በዚህ ስርዓት እንደዚህ በማግባት በጣም በጣም ደስ ብሎኛል ይላለው እና ሌሎች ወጣቶችን በተለይ አርቲስቶች ከሱ ብዙ ነገሮችን ይማራሉ ብዬ አስባለሁ። አንዳንድ ጊዜ በስጋዊ ህይወታችን ምቻብ ሳይሆን በመንፈሳዊ ህይወታችንም እንደዚህ ጠንክረን በምናምንበት ሃይማኖታችን ጠንካራ መሆን እንዳለብን ነው እኔ የሚሰማኝና፣ በጣም ደስ ብሎኛል። አብራችሁ በጣም ታምራላችሁ፣ ጥሩ ጥንዶች ናችሁ። ወደፊት አብራችሁ ወልዳችሁ ክበዱ፣ ረጅም እድሜ፣ የአብራምና ሳራ የሆንላችሁ እና ይስሐቅ አፍሩ ላለ ወይም ደግሞ ብዙ ልጆች ውለዱ ክበዱ ማለት ነው። እፈልጋለሁ በጣም ደስ ብሎኛል። እንግዲህ በጣም ገራሚ ሰርግ ነው። ለብዙ ወጣቶች ቅድም እንደተናገርኩ አሪያ የሚሆን ሰርግ ነው። በጣም ደስ ብሎኛል። ሌሎቻችሁም በኮን ሴክሽን ላይ ገብታችሁ ደስታችሁን መግለጽ ይችላላችሁ። ለዚህ ዩቱብ ቻናል ደግሞ አዲስ የሆናችሁ ሰብስክራ በማድረግ ቤተሰብ መሆናችሁን እንዳትረሱ። እኔ ወንድማችሁ ሰዎች ይወዳችኋለሁ። ሰላም ሁኑልኝ።